ሰው ማረፍ አይችልም። በማታ ቡታጅራ ላይ ከባድ ጸብ። ዩኒክ ሆቴል ተረበሸ። ባለጌ ናቸው፣ ሰው ማረፍ አይችልም። እኔ አጋጣሚ ዩኒክ ክላስ ተከራይቼ አርፌ ሳለሁ ማታ ጫጫታ ሰማሁ። አይ እየተነጋገሩ ነው ብዬ ዝም አልኩ። ሁለት ሴት ድምጽ ጎልቶ ይሰማል። ስወጣ ተያይዘዋል። እርጉዟ ያቺን በጥፊ መታቻት። በማታ ቡታጅራ ከባድ ጸብ። ጉድ እናንተ ሩታ ከች ብላ መታ። ሄርሜላን ሲታደረገቻት፣ ቡታጅራ ተቀውጧል። ጉዳዩ ነጋሽ ጋ ደርሷል። አብርሽ ከዩኒክ ነው ያረፈው። ዩኒክ ደግሞ ከነጋሽዬ ጀርባ ነው። እነጋሽዬም ሰምተው፣ እነነፄ፣ እነለምሌ ሁሉም አገር ጉድ። እናንተ እናንተ እኔ እየሰማሁትም ብትሰሙ ጉድ ነው የምትሉት። ሮሙ ተቀወጠ። ሩታ መታ ሄርሜላን እንደዚህ አርጋ ነው አሉ የያዘቻት። እንደዚህ ማለት ነው። የተከራዩ ሰዎች ሁሉ ተረብሸው፣ ወይኔ ጉዴ ፈላ እናንተ ሁሉ። ቆይና አዲስ አበባ በጥብጠው፣ በጥብጠው፣ በጥብጠው ማለት ነው ቡታጅር ሀገራችን ላይ ገቡ እና አላችኋለሁኝ። ቀውጥ ያለ ጥል ተፈጥሮ ሄርሜላን ጨምባ አረገቻት ማለት ነው ሩታ። አሁ ደካረግሽላት እስካሁን ድረስ ራሱ ስለታገሻት እኔ ያቃጥልሽኛል። እውነት ለመናገር ሩታዬ ያኔ ቦጋድ ትበያለችሽ ቀን ነበር ጥፊ እንዳስፈለጋት እየተረዳውት ማለት ነው። እናማ ሩታ ጫንቦ አረገቻት። ሄርሜላም ያዙን ልቀቁኝ ለች መቼስ እርጉሴት መቼስ ብትነኪ እኔ ነኝ አንቅ ምደፋሽ ማለት ነው። እና ለዚህ ሁሉ ችግር መንስኤ ያኛው ማነው? ተጎታች ሲኖትራ ክበሉ በቃ እንደተፈለገ ማንም ያገኘው የሚጎትተው ወንድ ቢኖር አብርሽ ነው። ሆነ ለመናገር አብርሽን ለመጎተት የሚጠበቅብሽ ምሳሌ ሊኖርሽ ይገባል። አንድ ሴት ወደ አብርሽ ስትሄጂ ማለት ነው እና በቃ ጉድ ጉድ ጉድ ብታጅራ ተደውሎ ሪከርድ የቴክስት ማዕትን የተላከልኝ ቅውጥ ቅውጥን የተደረገው በቃ ማረፊያቸው ይሄ ዩኒክ ሆቴል እንትን ነበረ። ዩኒክ ሆቴል ማለት ነው ያረፉት ማለት ነው። እዛ እኔም ዩኒክ ላይ ተዝታለኝ ባይዘወይ እና እዛ ቅውጥ አድርገውት መለበላችሁ በቃ ፖሊስ መጥቶ ምናምን ተቀወጠ፣ በማታ ማለት ነው። እና ሄርሜላ መጀመሪያም ይሄን ነበር የፈለግሽው። ቆይ እኔ የምለው ሩታ ለምንድን ነው ግን የመጣችሁ? ለምንድን ነው ሩታ ግን የመጣችሁ? በጣም ይገርማል እናንተ። በመሐከላቸው ወሬ የሚያመላልስ ሰው አለ። ሄር ገብቷችኋል? ሊያጣሏቸው። እነዛ ጓደኞቹ ማለት ነው ሄርሜላ እንደዚህ እንደዚህ ፕራንክ ልታደርገው ነው። አንቺ መተሽ ጉዳቸው ነው ወይም ደግሞ ሄርሜላ ከሱ ጋር እንደዚህ እንደዚህ አንድ ላይ ሮም ውስጥ ናት፣ ነይና ጉዳቸውን ኤ ብለዋት ነው። ታውቃላችሁ የሩታን ቤተሰቦች የአብርሽም ቤተሰቦች እና አብርሽም ያሉት ቡታጅራ አንድ ከተማ ውስጥ ነው። ቡታጅራ ደግሞ ማለት ብዙ ትልቅ ከተማ እንደ አዲስ አበባ ትልቅ አይደለም። ገባችኋ? የፈለጋችሁበት በአንድ ሰዓት ውስጥ የፈለጋችሁበት ድረስ ድረስ ድረስ ብላችሁ መመለስ ትችላላችሁ ማለት ነው እና ዩኒክ ላይ እንደዛ የቀወጡት ሰው ጉል በቃ ምን ሊበላችሁ? የተከራዩ ሰዎች ያረፉ ሰዎች በጥብጠው ማናጀሩ ፖሊስ አምጥቶ፣ እሱ በየሄደበት እንደበጠበጠ ነው። ይኸው አዲስ አበባ ስሺ ማንም አያውቃቸውም። የትውልድ ሀገራቸው ላይ በወንድ ተጣሉ ሴቶች ተብሎ በቃ ምን ሊበላችሁ? ሀገራችን ቀውጢ ነው። ቡና እየተጠጣ ነው፣ በእነሱ ስም ማለት ነው እና የኛም ስም እየጠፋ ነው። የሀገራችንም ስም እየጠፋ ነው። ቤተሰብ እኔ እቴ ሄርሜላ ምን መልኳን አሳምሮ የላከብን ሰይጣን ነው ብዬ ያልኩት ለዚህ ነው። እና ሩታ የመጣችው የዛን ቀን ተደውሎላት ነው። አብርሽ ከሄርሜላ ጋር አንድ ሮም ይዘው አንድ ሮም ውስጥ ናቸው፣ አንድ ክላስ ናቸው ብለው ደወሉላት። መጣች። ክትብላ በይዜ እስካሁን ድረስ የታገሰቻት ይበቃል። ልክ ልኳን እንዶ በህግ መጠየቅ አለባት ሄርሜላ ማለት ነው። ለምን መሰላችሁ? ሁሉም ነገር ሲበዛ ማረም ይመራል። እስካሁን ድረስ ጸጥ ብላት ነበረ እንደፈለገች ትሆን ብላ ማለት ነው። አሁን ግን ወጥ ስለረገጠች አንደኛ ሩታ እስካልጨረሰች ድረስ ከአብርሽ ጋር ያላትን ግንኙነት ወደ አንድ ቦታ እስካላደረገች ድረስ ከማንም ሴት መጋደም አይችልም። መጋደም ከቻለ ፕራይቬት አድርጎ እዛው ይባባል። ገባችኋል? ከሜራ ደቅኖ ምናምን ምናምን ይሄ ፕራንክ እያደረገች ነው ና። የሚያስጠላ ፕራንክ ይሄ ነው ገባችኋ። እራሳቸው ፕራንክ ነው የተደረጉት፣ ጉድ ነው የተደረጉት። ሩታ ከቻለች ሩታ ባለ ትዳር ነው። ሩታ የልጁ እናት ናት። ሩታ የህጋዊ ሚስቱ ናት። ስለዚህ ይሄንን ቅሌት ምንድን ነው የምትሉት? ይሄንን ሀሳብ ያመጣው አቤላ ይሄ ቀይ እባብ ማለት ነው። ለዚህ መፍትሄ ይኖራል ወይ? እንግዲህ ቡታጅራ በአንድ እግሯ ቆማለች። እነነዚህም ጋር ደውዬ ነበር። እነ ለምሊም ጋር ደውዬ ነበር። ኧረ በቃ እኛ አፍረናል አፍረናል ነው ያለች ለሙዬ ማለት ነው እና ነጹዬ ታውቃላችሁ በሰው ነገር መግባት አትፈልግም ና አረ ዝም በይኝ እኔ ዝም በይኝ፣ ተቃጥዬ ልሞት ነው አለችኝ፣ ነጹ ማለት ነው። ሁሉም ጠልቶበታል። ጉዳዩ ጋሼም ጋር ደርሷል። ቡታጅራ ጉድ። ዩኒክ ደግሞ ከእነ ጋሼዬ፣ እነ ጋሼዬ ከዩኒክ ጀርባ ናቸው ባይዘው ማለት ነው። ካደረጉበት እንትን ጀርባ ናቸው። ቢያንስ ይሄንን ቅሌትህን አዲስ አበባ እዛው እንደ ተግማማው አዲስ አበባ ብታደርገ ይሻል ነበር። የትውልድ ሀገርህ ላይ እንደዚህ ባለ ትዳር ሆነ ከሌላ ሴት ጋር በኢየሱስም በጣም ነው የሚያስቀር እና እላችኋለሁ እነጋሽም ሁሉም ሰምተዋል። ዛሬ ቡታጅራ ላይ ቀውጥ ቀውጥ ተደርጓላችኋለሁ መልዕክቱን እንዳዳመጣችሁት ነው ጉድ እያላችሁ